አስታውሳችሁት ያንን የትምህርት ቤቱ ረባሽ ተማሪ፣ ያ ተማሪ ማለት ይሄ ልጅ ነው። ዛሬ የዛ ልጅ ታሪክ የሚያስታውሰንን ምርጥ ፊልም ይዤ ላችሁ ቀርቤ ያለው እንደምትወዱትም ስለማለጠራጠር ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ይህንን ቪዲዮ ላይክ በማድረግ ፊልማችንን እንጀምር። ይመቻችሁ። ጂኑ ይባላል። በኮሪያ ከተማ ውስጥ የሚኖር ሲሆን በትምህርትም በጣም ደካማ ከሚባሉ ተማሪዎች ውስጥ አንዱ ነው። አብዛኛው ጊዜም ወደ ትምህርት ቤት ግቢ የሚሄደውም ከቤተሰብ ጭቅጭቅ ለመዳን እንዲሁም በጣም የሚወዳቸውን ጓደኞቹን ለማግኘት ነው። ወደ ትምህርት ቤት ግቢም ከደረሱ በኋላ አንደኛው ጓደኛቸው አዲስ ጫማ ማድረጉን ይመለከታሉ። ወዲያውኑ ተማክረው የራሳቸውን ጫማ ጭቃ በማስነካት የጓደኛቸውን ጫማ አዲስ ጫማ እያሉ መረጋገጥ ይጀምራሉ። ጫማውንም የረገጡበት ሲንግቢን ጓደኛቸው ስለሆነ ምንም ማድረግ አልቻለም ነበር። በመሃልም የትምህርት ሰዓት ስለደረሰ ወደ ክፍል እንዲገቡ ደውል ይደወላል። ወደ ክፍላቸውም ከደረሱ በኋላ ጂኑ አዲስ ቆንጆ ተማሪን ይመለከታል። ስሟ ሻና ይባላል። ለትምህርት ቤቱ አዲስ ተማሪ ስለሆነች የክፍሉ ወንድ ተማሪዎች ሊግባባት ሲሞክሩ ይመለከታል። ጓደኞቹም ጂኑ እንደወደዳት አውቀው እንዲግባባት ለማድረግ እንደሚያግዙት ይነግሩታል። ወደ ክፍልም ገብተው ከተቀመጡ በኋላ ጂኑ ትኩረቱን ሙሉ በሙሉ ሻና ላይ ያደርጋል። አስተማሪያቸውም ከገባች በኋላ መማር ይጀምራሉ። በመሃልም ጂኑ አንደኛው ጓደኛውን በወረቀት ወርውሮ ይመተዋል። የተወረወረው ወረቀትም የሻና ጠረጴዛ ላይ ይቀመጣል። ሻናም ዞር ብላ ታይዋለች። እሱ ግን ምንም ሳይመስለው በድጋሚ በላስቲክ ይመተዋል። አልሰማ ስላለው የታሸገ ወተት ይወረውርበታል። የተወረወረው ወተትም የሻና ጠረጴዛ ላይ ሲወድቅ ሻና ደንግጣ ትጮኋለች። መምህሯም ጂኑ እንደሚረብሽ ስለምታውቅ ቾኮሩራ ግንባሩን ትመተዋለች። አስተማሪዋም ስለረበሹ ክፍሉ ለቀው እንዲወጡ ታደርጋቸዋለች። ዳይሬክተራቸውም ረብሸው እንደወጡ ስላወቀ ረባሹ ግን ጂኑ እንደሆነ ስለሚያውቅ ጂኑን ጆሮን ይቆነጥጠዋል። ቀጣዩ ክፍለ ጊዜም የስፖርት ስለነበረ ልብሳቸውን ቀይረው ስፖርት ወደሚሰሩበት ቦታ መሄዳሉ። ሻናም ጂሱ የምትባል አዲስ ጓደኛ ተዋውቃለች። አዲሷም የሻና ጓደኛ እየደነሰች ስለነበር በአደናነሷ ጂኑና ጓደኞቹ ሙድ እየያዙባት ነበር። ጂኑም በዚህ ውፍረትሽ ከምትጨፍሪ ጅን ብትገቢ ይሻልሻል ይላታል። ሻናም ንዴቷን መቆጣጠር ስላቃታት ወደ ነሱ ጠጋ በማለት እያደረጉት ያሉት ነገር በጣም የሚያስጠላ መሆኑን እየነገረችው ክፍል ውስጥን ባደረጋት ነገር በጣም ስለተናደደች ከዚህ በኋላ ልትታገሰው እንደማትችል ትነግረዋለች። ጂኑም ይሄኛው መንገዱ እንዳልተሳካለት በማወቅ ይቅርታ ይጠይቃቸዋል። ወደ ማታ ላይም ጂኑ ወደ ቤት ከገባ በኋላም እራት ለመብላት ከእናትና ከአባቱ ጋር ይቀመጣል። እናቱም ከትምህርት ቤት ወቀሳ ስለደረሳት ይህንን ጸባዩን ትቶ አርፎ እንዲማር ትነግረዋለች። በቀጣይ ቀንም ኢኮኖሚክስ አስተማሪያቸው የቤት ስራ ሰጥቶ ስለነበር የቤት ስራቸውን እንዲያወጡ ይነግራቸዋል። የቤት ስራውንም ያልሰራ ተማሪ ካለ እንደሚቀጣ መናገር ይጀምራል። ተማሪዎቹም የቤት ስራቸውን ማውጣት ይጀምራሉ። ሻና ግን በመፍራት መንቀጥቀጥ ትጀምራለች። ምክንያቱም የቤት ስራ አልሰራችም ነበረ። ጂኑም የቤት ስራ ለመስራቷን ስለተረዳ እሷን ለማትረፍ ሲል ደብተር ይቀይራታል ከዛም በመነሳት የቤት ስራ እንዳልሰራ ይናገራል ሻናም በሱ ምክንያት ትተርፋለች አስተማሪውም ጂኑን ክፍለ ጊዜውን ሙሉ ወንበር ተሸክሞ ቁጭ ብድግ እንዲሰራ ያደርገዋል። እረፍት ከወጡ በኋላም ሻና ጂኑን ለማመስገን ወደሱ ትሄዳለች ስለረዳህኝም አመሰግናለሁ ትለዋለች ጂኑም ምስጋናዋን ተቀብሏት ማውራት ይጀምራሉ ሻናም ደብተሩን በሰጣት ጊዜ ብዙም እንዳልጻፈበት እንዲሁም ስዕል እንደሚስልበት ስላየች ለምን እንደዚህ እንደሚያደርግ ተጠይቀዋለች። ጂኑ ግን ጥያቄዋን ችላ በማለት ተሰናብቷት ከጓደኞቹ ጋር ባስኬትቦል ለመጫወት ይሄዳል። ተጫውተውም ከጨረሱ በኋላ ወደ ክላስ ይመለሳሉ። ከሻና ጋርም እየተግባቡ ስለመጡ ጂኑ ከእሷ ፊት ለፊት ባለ ወንበር ላይ ይቀመጣል። ሻናም በእስክሪብቶ ነግታው በቅርቡ ከባድ ፈተና እንዳለ ትነግረዋለች። ማጥናትም እንዳለበት ነግራው የማስታወሻ ደብተሯን ትሰጠዋለች። የማስታወሻ ደብተሯ ላይም አጫጭር ጠቃሚ ኖቶች ስላሉ ይህንን ማስታወሻ ማንበብ ከቻለ ፈተናውን በቀላሉ ማለፍ እንደሚችል ለጂኑ ትነግረዋለች። ጂኑ ግን ማንበብ እንደማይፈልግ ቢነግራትም ሻናን ላለማስቀየም ሲል ደብተሩን ይቀበላታል። ጂኑም ከትምህርት ቤት ወደ ቤቱ ከገባ በኋላም በክፍል ውስጥ የቦክስ ልምምድም ማድረግ ይጀምራል። በድንገትም ጠረጴዛ ላይ ያለውን ቦርሳ ይመተዋል። የሻናንም ማስታወሻ ደብተር ይመለከታል የሻና እጅ ጽሑፍም በጣም ያምር ስለነበረ ጂኑ ተመስጦ ማንበብ ይጀምራል። ከሳምንታትም በኋላ የፈተናው ቀን ደርሶ ፈተናቸውን ከተፈተኑ በኋላ አስተማሪያቸው ሊ የፈተናቸውን ወረቀት ለመስጠት ይመጣል። ሊም የጂኑን የፈተና ወረቀት ሲመለከት በጣም ይደነግጣል። ምክንያቱም ጂኑ አሪፍ ውጤትን ስላመጣ ነበር። በስተመጨረሻም መጨረሻም ኮርቼ ባህለው በማለት የፈተና ወረቀቱን ይሰጠዋል። ጂኑም የማስታወሻ ደብተሩን ስለሰጠችው ሻናን ያመሰግናታል። በቀጣይ ቀንም ትምህርት ቤታቸው ፈተናቸውን ስለጨረሱ እንዲዝናኑ በማሰብ ጉብኝት ይዟቸው ይወጣል። በፓርክ ውስጥም ፎቶ እየተነሱ መዝናናት ይጀምራሉ። ጂኑና ጓደኞቹም ጨዋታ በመፍጠር መጫወት ይጀምራሉ። በመሃልም በጨዋታ መስማማት ስላልቻሉ መጣላት ይጀምራሉ። በፀቡ ምክንያት ፓርክ ውስጥ የነበራቸው ቆይታ እዚህ ላይ እንዲጠናቀቅ ይደረጋል። የሻናና የጂኑ ግንኙነትም ቀስ በቀስ እየጨመረ ይመጣል። እያወሩን በነበሩበት ሰዓት ላይ የፀጉር ቁርጡ ከፊቱ ጋር እንደማሄር ትነግረዋለች። የፀጉር ስታይሉንም ቢቀይር ይበልጥ ሊያምርበት እንደሚችል ትነግረዋለች። ጂኑ ማስተያየቷን በመቀበል ለሱ ቦታ እየሰጠችው መሆኑን ይረዳል። የትምህርት ቤቱም የመውጫ ፈተና ስለደረሰ ሁሉም ተማሪ ጥናት ላይ ነው። ጂኑም ከሻና ጋ ዩኒቨርሲቲ መግባት ስለሚፈልግ ማጥናት ይጀምራል። በቀጣይ ቀንም ጂኑ ፀጉሩን ተቆርጦ ይመጣል። ሻናም ስታየው መሳቅ ትጀምራለች። በመሃልም ማጥናት ስላለባቸው ማንበብ ይጀምራሉ። አጥንተውም ከጨረሱ በኋላ ሻና መምሸቱን ትመለከታለች። ጂኑም ይህንን እድል መጠቀም ስላለበት ሊሸኛት ይወጣል። እየሄዱም እያለ የሻና ደብዳቤዎች ከቦርሳዋ ላይ ይወድቃሉ። የወደቁትም የሻና ደብዳቤዎች ጂኑ ለማንሳት ሲሞክር የፍቅር ደብዳቤ መሆኑን ይረዳል። ስለ ማን እንደ ጻፈች ሊጠይቃትም ሲሞክር ከባድ የተባለ ዝናብ መዝነብ ይጀምራል። ሮጦም የባስ መጠበቂያ ውስጥ ይጠለላሉ። በመሃልም መኪናው ሲያልፍ አስፓልት ላይ የነበረውን ውሃ ይረጭባቸዋል። በዚህ አጋጣሚ መነካካት ይጀምራሉ። ጂኑም ወደ ሌላ ነገር መግባት ስላልፈለገ እጁ ላይ የያዘውን ውሃ የሻና ፊት ላይ ይደፋባታል። ወደ ዝናቡ ላይም ወጥቶ ይቆማል። ሻናም በተራዋ ወጥታ በእጁ የያዘችውን ውሃ ትደፋበታለች። አሪፍ ጊዜንም ያሳልፋሉ። አሁንም ቢሆን ግን ፍቅራቸውን በቃላት መግለጽ አልቻሉም ነበረ። ትዕይንቱም ሁለት ወራትን ወደፊት አሳልፎ ይወስደናል። የዩኒቨርሲቲም የመግቢያ ፈተና በትምህርት ቤት ግቢ ውስጥ መሰጠት ይጀምራል። ፈተናውንም ተፈትነው ከጨረሱ በኋላ ለወራት ተጨንቀው እያጠኑ ስለነበር ለመዝናናት ይወጣሉ። ጂኑም ባህር ዳርቻ ላይ ሻናን ካገኛት በኋላ እንዳይበርዳት ፎጣ ያለብሳታል። ጂኑም ዩኒቨርሲቲ ከመሄዱ በፊት ይህንን አጋጣሚ ድጋሚ ማግኘት ስለማይችል ስጦታ ሊሰጣት እንዲሁም እንደሚወዳት መናገር ሲጀምር ጓደኛው ከባህር ዳርቻ የሚገኝ አረም ይወረውርበታል። ጂኑም በንዴት ወደ ጓደኛው እየሮጠ ይሄዳል። አንድ ላይም ተሰብስበው ከዚህ በኋላ ሊጠብቃቸው ስለሚችለው ሕይወታቸው እየተወያዩ አሪፍ ነገር እንዲገጥማቸው ቸርስ ይባባላሉ። ከአንድ ወሩም በኋላ የፈተና ውጤታቸው ይለቀቃል። ጂኑም አሪፍ ውጤት ማምጣቱን ስላወቀ ለቤተሰቦቹ ነግሯቸው ደስታቸውን እያከበሩ በነበረበት ሰዓት ላይ ሻና ትደውላለች። ጂኑም አንስቶ ስልኩ መናገር ይጀምራል። እሱም ያመጣው ውጤት ከሁለት ዩኒቨርሲቲ በላይ መርጦ መግባት እንደሚያስችለው ይነግራታል። ሻና ግን በድንገት በስልክ ውስጥ ማልቀስ ትጀምራለች። ሻናም ወዳለችበት ቦታ እንዲመጣ ትጠይቀዋለች። ጂኑም ቦታው ላይ ከደረሰ በኋላ ለምን እንደምታለቅስ ሲጠይቃት ያመጣችው ውጤት ከጠበቀችው በታች መሆኑን እንዲሁም ያመጣችው ውጤትም የመረጠችው ዩኒቨርሲቲ እንደማያስገባት እየነገረችው ማልቀሷን ትቀጥላለች። ጂኑም ዋና ዩኒቨርሲቲ መግባትሽ ነው በማለት ያጽናናታል። አብረውም አንድ ዩኒቨርሲቲ መግባት ስላልቻሉ ጂኑ መናደድ ይጀምራል። ከቀናትም በኋላ ትምህርት ቤታቸው ውጤታቸውን ለመስጠት እንዲሁም የምርቃት ፕሮግራም ስላዘጋጀ ሁሉም ተማሪዎች አዳራሽ ውስጥ ይገኛሉ። ሁሉም ተማሪዎችም ውጤታቸውን ይቀበላሉ። የምርቃት ስነ ስርዓቱም ከተጠናቀቀ በኋላ ጂኑና ሻና የተለያየ ዩኒቨርሲቲ ስለሚገቡ የመጨረሻ ቀናቸውን እያወሩ ያሳልፋሉ። ጂኑም ከዚህ በኋላ ሻናን ስለማያገኛት ስለሚቀጥለው እቅዶቿ ይጠይቃታል። ሻናም ፍቅረኛ መያዝ እንደምትፈልግ ትነግረዋለች። ጂኑም ተደናግጦ እንደሚወዳት ለመናገር ቢያስብም በግንኙነታቸው መካከል መራራቅ ሊፈጠር እንደሚችል ስላሰበ የመጨረሻ የመሰናበቻ የእጅ ብራስሌት ሰጥቷት ይለያያሉ። ከትንሽ ጊዜ በኋላም ጂኑና ሻና ወደ ተለያየ ዩኒቨርሲቲ ይገባሉ። ጂኑም ለሻና ይደውልላታል። ሻና ግን ስልኳ ቦርሳ ውስጥ ስለነበር ሳታየው ትቀራለች። ጂኑም የሆነ ነገር ስለተጠራጠረ የሻናን የሶሻል ሚዲያ ፖስቶች ማየት ይጀምራል። ሻናን ፖስት ያደረገችውን ፎቶ ሲመለከት ከአጠገቧ አንድ ልጅ ይመለከታል። ጂኑም ፍቅረኛ እንደያዘች በማሰብ ይናደዳል። ትዕይንቱም ሳምንታተም ወደፊት አሳልፎ ጂኑ ጋር ይወስደናል። ጂኑም ባላሰበው ጊዜ ሻና ትደውልለታለች። ሻናም ለተወሰነ ጊዜ ጂኑ ወዳለበት ቦታ እንደምትመጣ ትነግረዋለች። ልታገኘውም እንደምትፈልግ ነግራው ስልኩን ትዘጋዋለች። ጂኑም ሻናን ለማግኘት ወደ ባስ ማቆሚያ ይሄዳል። ከደረሰም በኋላ ሻና በጣም አምሮባት ስለነበር ከባስ በምትወርድበት ጊዜ ፈዞ ይቀራል። ከተገናኙም በኋላ ወደ ሬስቶራንት ሄደው እየበሉ ማውራት ይጀምራሉ። ሻናም የገባችበት ዩኒቨርሲቲ አሪፍ መሆኑን ትነግረዋለች። ጂኑም አሪፍ ጊዜን እያሳለፈ መሆኑን እየነገራት ማውራታቸውን ይቀጥላሉ። በቀጣይ ቀንም ጂኑ የቦክስ ልምምድ ከጓደኛው ጋር ሰርቶ ይወጣል። በዩኒቨርሲቲውም የተዘጋጀውን ኤምኤምኤ የሚባል ውድድር ለመሳተፍ ሙሉ በሙሉም ዝግጅቱን እንደጨረሰ እየነገረው ባለበት ሰዓት ላይ ሻና ትደውላለች። ሻናንም ውድድሩ ላይ እንድትመጣ ይጋብዛታል። እሷ ግን ምንም ደስተኛ አልነበረችም፣ ምክንያቱም እንዲጎዳ ስለማትፈልግ ነበር። በቀጣይ ቀንም ጂኑ ለመወዳደር የቦክስ ሜዳው ላይ ይገኛል። ውድድሩም ይጀምራል። ሻናም ወደ ውድድሩ ትመጣለች። የጂኑም ተጋጣሚ ኃይለኛ ስለነበር ጂኑን መደብደብ ይጀምራል። ሻናም ሲደበደብ ማየት ስላቃታት ውድድሩን አቋርጣ ትወጣለች። ጂኑም ተጋጣሚው ኃይለኛ ስለነበረ ውድድሩን ይሸነፋል። ወደ አመሻሽ ላይም ጂኑና ሻና ይገናኛሉ። ጂኑም መሸነፍ ያለ ነገር እንደሆነ እየቀለደ ይነግራታል። እያወሩም እያለ ከጀርባቸው ያሉ ሁለት ሰዎች ማስቸገር ይጀምራሉ። ጂኑም ንዴቱ መቆጣጠር ስላልቻለ ለመጣላት ሲሄድ ሻና እጁን ትይዘዋለች። ጂኑም በንግግራቸው በጣም ስለተናደደ እጁን አስለቅቋት ለመደባደብ ይሄዳል። ነገር ግን እነሱ ሁለት ስለነበሩ ጂኑን ደብድበው ጥለው ትሄዳሉ። ሻናም እያደረገ ባለው ነገር በጣም ስለተናደደች ባህሪውም የልጅ ባህሪ እንደሆነ ነግራው ይህንን ባህሪውን ለውጦ በሳል መሆን እንዳለበት ትነግረዋለች። ጂኑም እሷን እንዳይጎዳት በማሰብ እንደተጣላቸው ቢነግራትም በንግግሯ በጣም ስለተናደደ ጥሏት መሄድ ይጀምራል። ሻናም ጮክ በማለት ከዚህ በኋላ እንደማታገኘው ትነግረዋለች። ጂኑ ግን በተቃራኒው በጣም እንደሚወዳት እየነገራት ምንም እንኳን እሷ በሳል አደለህም፣ ብትለው ፍቅሩንም ለመግለጽ ብዙ አመታትን እንደፈጀበት ነግሯት ይለያያሉ። ጂኑም ሻናን ለመርሳት ከጓደኛው ጋር መጠጥ መጠጣት ይጀምራል። ስላለችውም ነገር እየነገረው መጠጣታቸውን ይቀጥላሉ። በመሀልም ከጀርባቸው የነበሩት ወታደሮች የነጂኑ ድምፅ እየረበሻቸው ስለነበረ ንዴታቸውንም መቆጣጠር ስላልቻሉ እነጂኑን ይደበድቧቸዋል። ጂኑም የወታደሮቹን ጥንካሬ በማየት እሱም እንደነሱ ጠንካራ ለመሆን የውትድርና ስልጠና መውሰድ እንዳለበት ይወስናል። በቀጣይ ቀንም ጂኑ የውትድርና ስልጠናውን መውሰድ ይጀምራል። ትዕይንቱም ሳምንታትን ወደፊት አሳልፎ ይወስደናል። ጂኑም የውትድርና ስልጠናውን ሰርቶ ልብሱን በሚቀይርበት ሰዓት ላይ ሻናም የምትኖርበት ሀገር በጎርፍ መጠቃቱን ዜና ላይ ይሰማል። በጣምም ተጨንቆ ስለነበር ከአሰልጣኛቸው ስልክ ለመኖ ሻና ጋር ይደውላል። ሻናም ስልኩን ስታነሳው ጂኑ እንደሆነ ነግሯት ስለ አደጋው ሰምቶ እንደደወለ ይነግራታል። ሻናም ምንም እንዳልደረሰባት ነግራው ስልኩንም ለምን እንዳጠፋት ጠይቋለች ጂኑም የውትድርና ስልጠና እየወሰደ መሆኑን ይነግራታል። እያወሩን በነበሩበት ሰዓት ላይ የስልኩ ባትሪ ጨርሶ ስልኩ ይቋረጣል። ትዕይንቱም ዓመታትን አሳልፎ ወደፊት ይወስደናል። ጂኑም የውትድርና ስልጠናውን ጨርሶ ትምህርቱንም አጠናቅቆ በአንድ ድርጅት ውስጥ ሥራ ጀምሯል። ወደ ሥራውም ከገባ በኋላ በመሃል ስልክ ይደወልለታል። ጂኑም ሻና እንደደወለች ይመለከታል። ከረጅም ጊዜ በኋላም ስለደወለችለት ልቡ መደገጥ ይጀምራል። ስልኩንም ሲያነሳው ልታገባ እንደሆነ ተነግረዋለች። ሰርጓ ላይም እንዲመጣ ትጋብዘዋለች። ጂኑን በመደናገጥ ከዚህ በኋላ ተስፋ እንደሌለው ይረዳል። የሰርጉ ቀንም ደርሶ ጂኑ ሰርጉ ወደ ተዘጋጀበት ቦታ ላይ ይሄዳል። ሰርጉ ላይም የድሮ ጓደኞቻቸው ይገኛሉ። ሻናም ወደ መድረኩ በምትመጣበት ጊዜ ከጂኑ ጋር ይተያያሉ። ጂኑም ፈዞ ይቀራል። በመሃልም ጓደኛው ነቅቶት ማጨብጨብ ይጀምራሉ። የጋብቻቸውንም ስነስርዓት ከመፈጸማቸው በፊት አንድ ላይ ፎቶ ለመነሳት ይሰባሰባሉ። እዚህ ጋር ግን የጂኑ ጓደኞች ተንኮል አስበው ነበረ። ከመሃላቸውም አንደኛው ተነስቶ ሻና ልታገባው የነበረውን ልጅ ይስመዋል። በሁኔታውም ሁሉ መደናገጥ ይጀምራሉ። ይህንንም ተንኮል ሊሰሩ የቻሉት የሻናና የጂኑ ፍቅር እውነተኛ መሆኑን ስለተረዱ ነበረ። ጂኑም ይህንን አጋጣሚ በመጠቀም ሻናን ይስማታል። በስተመጨረሻም ጂኑና ሻና ጋብቻቸውን እየፈጸሙ እየተመለከትን ፊልማችን እዚህ ላይ ያበቃል። ፊልሙም እንደተመቻችሁ ስለማልጠራጠር ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እስክንገናኝ ቸር ሰንብቱ።